ሰላም ጤና ይስጥልን እየተከበራችሁ የብስራት ዩትዩብ ተመልካቾቻችን፣ የብስራት የመረጃ ሰዓታችን እነሆ ተጀምረዋል። መረጃዎችን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይት አደርጋለሁ። ከሀገር ውስጥና ከባህርማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁ ይሆናል። በቅድሚያም የሀገር ውስጥ መረጃዎችን እናስቀድማለን። ከታህሳስ ወር ጀምሮ በሸቀጣሸቀጥ ሱቆች እንጀራና ዳቦ እንዳይሸጥ ተከለከለ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣሸቀጦች በሚሸጡና ትና ትናንሽ ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን አስታውቋል። ክልከላው ከጤና አኳያ የምግብ ይዘት የሌላቸው አልፎ አልፎ መርዛማነት ይዘት ያላቸው እንደ አይጥ መርዝ፣ የተለያዩ የጽዳት እቃዎችና ሌሎች ግብዓቶችን ለምግብነት ከሚሉ ምርቶች ጋር መሸጥ ለጤና ጠንቅ በመሆናቸው ነው ክልከላው የሚደረገው ተብሏል። ነገር ግን እንጀራና ዳቦ በተፈቀደላቸው ስፍራዎች ለብቻው ለይቶ የሚሸጥ አካል ካለ ፍቃድ እንደሚያገኝ ተገልጿል። አሁን ላይ በ ከተማ የግንዛቤ ማስጨበጫ ስራ እየተሰራ ሲሆን እንዲያስተካክሉ የሚደረግ ሲሆን ከቀጣይ ታህሳስ ወር ጀምሮ ግን እርምጃ ይወሰዳል ሲሉ የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። በተጨማሪም እንጀራና ዳቦ የሚጓጓዝበትን ሂደት በጋሪና አግባብነት በሌለው መልኩ በመሆኑ በቀጣይ የቁጥጥር ስራዎች ይከናወናሉም ብለዋል። የህብረተሰቡን ጤና ጉዳይ ላይ የሚጥሉ የተለያዩ ለተላላፊ ላልሆኑ ለበሽታዎች የሚያጋልጡ በመሆኑ ክልከላው ተላልፈው የሚሸጡ ነጋዴዎች ላይ እርምጃ እንደሚወሰድና ክልከላውን የተላለፉ ሱቆች ሲያጋጥሙም በባለስልጣኑ በ8864 ጥቆማ መስጠት አለባቸው ሲሉ አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች። በሰባት አመቷ የጎረቤት ልጅ ላይ የአስገድዶ መድፈር ጥቃት የፈጸመው ግለሰብ በእስራት ተቀጣ። በኢሉባቡር ዞን አሌ ወረዳ ቢላል መስጊድ በተባለ ስፍራ የሰባት አመቷን የጎረቤት ልጅ ላይ የመድፈር ጥቃት የፈጸመው የሀምሳ ሰባት አመት ግለሰብ በእስራት መቀጣቱን የኢሉባቡር ዞን ፖሊስ ዋና መምሪያ አስታውቋል። የመምሪያው የኮሚኒኬሽን ጽህፈት ቤት መግለጫ እንዳመለከተው ሰይድ ያሲን የተባለው ይኸው ግለሰብ ሐምሌ ሶስት ቀን ሁለት ሺ አስራ ሰባት አመተ ምረት ከቀኑ ስምንት ሰዓት ላይ ታዳጊዋን ከእድሜ እኩያዋ ጋር በተከሳሽ ቤት ውስጥ እየተጫወተች እያለ በቤት ውስጥ ማንም አለመኖሩን ተገንዝቦ የመድፈር ጥቃቱን ፈጽሞባታል። ግለሰቡ ሁለት የእድሜ እኩዮች ጨዋታ ላይ መሆናቸውን ተመልክቶ ታዳጊዋን ተሸክሞ ወደ ቤት ውስጥ በማስገባት ጥረት ሲያደርግ የእድሜ እኩያዋ ሮጣ ከቤት ወጥታ ጎረቤት እስክትጠራ በሰባት ዓመቷ ታዳጊ ላይ የመድፈር ጥቃት ፈጽሟል። ፖሊስም የድርጊቱን ፈጻሚ በቁጥጥር ስር በመዋል የተፈጸመውን የመድፈር ጥቃት በሕክምና ህክምና በማረጋገጥ ማስረጃ ካጠናከረ በኋላ የምርመራ መዝገቡን ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 627 በህፃናት ላይ የሚፈጸም የግብረ ሥጋ ድፍረት በደል በመጥቀስ ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የኢሉባቢር ዞን ከፍተኛ ፍርድ ቤት ጥቅምት 20 ቀን 2018 በዋለው ችሎት ተከሳሽ ሰይድ ያሲን በ17 ዓመት እስራት እንዲቀጣ ወስኖበታል ስትል ሌላ ቤዛዊ ታራጌ ዘግባለች። የተከበራችሁ ተመልካቾቻችን ለእለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ትራምፕ የሜክሲኮ የአደንዛዥ እጽ አቅራቢዎች አሜሪካ ልትመታ እንደምትችል ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በላቲን አሜሪካ የአደንዛዥ እጽ አዘዋዋሪዎች ላይ ከዚህ ቀደም ታይቶ የማይታወቅ ጥቃት ወደ ሜክሲኮ ሊያሰፋ እንደሚችሉ መናገራቸውን የሮይተርስ የዜና ወኪል እና የቲቪ ኔትወርክ ኤንቢሲ ዘገባ አመላክቷል። አደንዛዥ እጽን ለማስቆም በሜክሲኮ ውስጥ ጥቃት ልንጀምር እንችላለን፣ ከሜክሲኮ ጋር እየተነጋገርኩ ነው ሲሉ በኦቫል ቢሮ ውስጥ ለጋዜጠኞች በሰጡት መግለጫ ተናግረዋል። በአደንዛዥ እጽ በመቶ ሺዎቹ የሚቆጠሩ ሰዎችን እያጣን ነው፣ እያንዳንዱ መንገድ እናውቃለን፣ እናስቆመዋለን ብለዋል። ትራምፕ እንደዚህ አይነት ጥቃት እንዴትና መቼ ሊፈጽሙ እንደሚችሉ ግን አልገለጹም። የሜክሲኮ ፕሬዝዳንት የሆነችው ክላውዲያ ሼንባም በሀገሯ መሬት ላይ እንደዚህ አይነት ጥቃቶች እንደሚቃወሙ ከዚህ ቀደም ተናግረዋል በሜልበርን ዩኒቨርሲቲ የላቲን አሜሪካ ጥናት ተባባሪ ፕሮፌሰር የሆኑት ጄፍ ጋርማኒ እንዳሉት ሜክሲኮ መቃወም ተሰሚነት ላያገኝ እንደሚችል ተናግረዋል። በትራምፕ መንገድ ላይ የቆሙ በርካታ የህግ መሰናክሎች አሉ። አንዳንዶች የሀገራችን ውስጥና፣ ሌሎች ደግሞ ዓለም አቀፍ ናቸው። በተጨማሪም በተባበሩት መንግስታት አባል ሀገራት የተከበሩ መሰረታዊ የአለም አቀፍ ዲፕሎማሲ ፕሮቶኮሎች አሉም ብለዋል። ነገር ግን ትራምፕ እነዚህ ህጎችና ፕሮቶኮሎች እንደሚያከብሩ የሚጠቁም ምንም ነገር የለም። ስለዚህ አይሆንም። ትራምፕ የፕሬዚዳንት ሺባንም የስምምነት ፊርማ ቢጠብቁ በጣም ይገርመኛል። በሜክሲኮ ውስጥ ጥቃት መፈጸም ከፈለጉ ያደርጉታል ሲሉ ፕሮፌሰር ጄፍ ጋርማኔ ተናግረዋል ሰው ሰራሽ አስተውሎት ወይም ኤአይ የሚነግራችሁን በጭፍን አትመኑ ሲሉ የጉግል ኃላፊ ታስጠነቀቁ ሰዎች ሰው ሰራሽ አስተውሎት ወይም ኤአይ የሚነግራቸውን ሁሉ በጭፍን ማመን የለባቸውም ሲሉ የጉግል እናት ኩባንያ አልፋቤት ኃላፊ ለቢቢሲ ተናግረዋል ዋና ስራ አስፈጻሚ ሳንዳርድ ፒቻይ ከቢቢሲ ጋር ባደረጉት ቃለመጠየቅ የኤአይ ሞዴሎች ለስህተት የተጋለጡ ናቸው በማለት ሰዎች ከሌሎች መሳሪያዎች ጋር እንዲጠቀሟቸው አሳስበዋል። ፒችአይ በኤአይ ቴክኖሎጂ ላይ ብቻ ከመተማመን ይልቅ የበለጸገ የመረጃ ስነ ምህዳር የመኖርን አስፈላጊነት አጉልተው አቅርበዋል። ለዚህም ነው ሰዎች ጎግልን የሚጠቀሙትና ትክክለኛ መረጃን ለማቅረብ የበለጠ ቅርብ የሆኑት ሌሎች ምርቶችም አሉ ብለዋል። የኤአይ መሳሪያዎች አንድ ነገር ለመጻፍ ከፈለጉ ጠቃ ቢሆንም ሰዎች እነዚህን መሳሪያዎች ጥሩ በሆኑ ጉዳይ ላይ ብቻ መጠቀምና መማር እንዲሁም የሚናገሩትን ሁሉ በጭፍን አለማመን አለባቸው ብለዋል። ፒቻይ ለቢቢሲ እንደተናገሩት በተቻለ መጠን ትክክለኛ መረጃ እንዲሰጠን በምንሰራው ስራ እንኮራለን፣ ነገር ግን አሁን ያለው ዘመናዊ የኤአይ ቴክኖሎጂ ለአንዳንድ ስህተቶች የተጋለጠ ነው። የቴክኖሎጂ አለም የቻት ጂፒቲው የገበያ ድርሻ ይቀናቀናል የተባለው ጀሚኒ 3 ነጥብ 0 የተባለ አዲስ ኤአይ ሞዴል ሞዴል ይፋ እስኪሆን እየጠበቀ ነው። ካለፈው አመት ከግንቦት ወር ጀምሮ ጉግል አዲስ ኤአይ ሞዴል ማስተዋወቅ ጀምሯል። ይህ ጄሚኒ ቻትቦት በማዋሃድ ተጠቃሚዎች ከባለሙያዎች ጋር የመነጋገር ያህል እድል እንዲሰጣቸው የሚያደርግ ነው ሲሎም ገልጸዋል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይት አደረኩ። ሰላም።